አጽናኝቷ ማርያም እግዚአብሔር እኔን ዝቅተኛ አገልጋይቱን ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ የተባረክሽ ነሽ ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። በዘመናችን በመላው ካቶሊክ ዓለም የግንቦት ወር ለእመቤታችን ማርያም የተሰጠ ልዩ ልዩ ማርያማዊ ጸሎቶች፣ ዝማሬዎች፣ መንፈሳዊ ጉዞዎች እንዲሁም እመቤታችንን የሚመለከቱ ትምህርቶች የሚዘወተሩበት መንፈሳዊ ወቅት ነው። የዚህ መንፈሳዊነት መነሻውም መድረሻውም በመግቢያ የተጠቀሰው የወንጌል ቃል እነሆ ትውልድ ሁሉ ብጽህት ነሽ ይለኛል የሚለው ነው። በዚህ ወር እመቤታችንን ብጽህት ነሽ እንላታለን፣ እንወድሳታለን፣ እናከብራታለን። ስለ እርሷ ማንነትና እናትነት እንማማራለን። እመቤታችን ቅድስት ድንግል ማርያም አንዲት ብትሆንም በድኅነታችን ታሪክ ውስጥ ባላት ጉልህ ሚና እንዲሁም አማኞች ስለ እርሷ ባላቸው አክብሮትና ፍቅር እንዲሁም የሕይወት ልምድ በብዙ ስሞች ትጠራለች። ከነዚህ መካከል አጽናኝቷ ማርያም ወይም ኮንሰላታ ማርያም የሚለው መጠሪያ አንዱ ነው። መነሻውን በሰሜናዊ ጣሊያን ቱሪን ከተማ ከአምስተኛ ክፍለ ዘመን ጀምሮ ከምትገኘው ትንሽ የኮንሰላታ ማርያም ቤተ መቅደስ ነው። ሜሪ ዘ ኮንስለር በየዘመናቱ ምዕመናን በእመቤታችን ኮንሰላታ ማርያም ዙሪያ በመሰብሰብ ብዙ በረከት ያገኙበትና መቅደሱም በዘመናት ብዙ ለውጥ ውስጥ ብታልፍም ዛሬም ድረስ የበርካቶች መጠጊያና የበረከት ምንጭ የሆነች መቅደስ ናት። በርካታ ቅዱሳን ያገለገሉባትና የጸለዩባትም ናት። ቅዱስ ዮሴፍ ካፍሶ፣ ቅዱስ ዶንቦስኮ ብፁዕ ዮሴፍ አላማ ነው። አጽናኝቷ የሚለው የእመቤታችን ማርያም መጠሪያ ከደህንነታችን ታሪክ የሚመነጭ ነው። በመጀመሪያዋ ሔዋን እንቢተኝነት ምክንያት የሞት ጨለማ ወደ አለም መጣ። በሁለተኛዋ ሔዋን በሆነችው በማርያም እሽታ ለዓለም ብርሃን እና ህይወት የሆነው ክርስቶስ መጣ። በዚህም ምክንያት የሰው ልጅ ትልቁ መጽናናትን፣ ህይወትን፣ ብርሃንን አገኘ። ስለዚህ ለሰው ልጅ ትልቁ መጽናናት ማለት ደህነትን ማግኘት ነው። ይህም ደህነት ወደኛ የደረሰው በማርያም እሽታ ስለሆነ የተሰጣት ስያሜ ነው። እነሆ የእግዚአብሔር አገልጋይ እንደ ቃልህ ይሁንልኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 38። በእርሷ ፍጹም እሽታ ስጋ በለበሰው በጌታችን ኢየሱስ ክርስቶስ ዓለም ተጽናናች፣ ደህንነትን አገኘች። ለዓለም ልጇን በመስጠት አጽናናችን። ስለዚህ ዛሬ አጽናኝቷ እንላታለን። በሁለተኛ ደረጃ በክርስቶስ አማካኝነት የእኛም እናት ስለሆነች የክርስቲያኖች እናት እንላታለን። በእለታዊ ሕይወታችን የሚገጥሙን ችግሮች ቀድማ በመድረስ ስለምታጽናናን፣ ስለምትረዳን የሁል ጊዜ መጽናናታችን ምክንያት ስለሆነች አጽናኝቷ እንላታለን። በቃና ሰርግ ግብዣ ላይ የሰርጉ ጋባዦች ወይም ባለቀባቸው ጊዜ ቀድማ ደርሳ ከጭንቀታቸው እንደገላገለቻቸው ዛሬም ለሰው ዘር በጭንቃችን ጊዜ የምትደርስ ስለሆነች አጽናኝቷ እንላታለን። በሀገራችንም ማገላለጽ እመቤታችን እንደ ርርት፣ አዛኝቷ፣ የጭንቃ አማላጅ፣ ወዘተ በማለት ስንጠራት ችግ በችግሮቻችን ሁሉ ፈጥና የምትደርስና የምታጽናናን መሆኗን እንናገራለን። ኮንሶላታ የሚለው የእመቤታችን መጠሪያ ወደ ሀገራችን የመጣው በኮንሶላታ ሚስዮናውያን አማካኝነት ነው። በቱሪን ከተማ በሚገኘው በኮንሶላታ የእመቤታችን ቤተ መቅደስ ለ46 ዓመታት ያገለገሉት ብፁዕ ዮሴፍ አላማኖ ከተለመደው ሐዋርያዊ አገልግሎታቸው ጎን ለጎን ኮንሶላታ የሚባል ሚስዮናዊ የካህናት ማህበር እንደ አውሮፓውያን አቆጣጠር በ1901 አቋቋሙ። እንዲሁም በ1910 ደግሞ የደናግላን ማህበር አቋቋሙ። አላማቸውም እነዚህ ሚስዮናውያን ወንጌል ባልደረሰበት እንዲሄዱና የወንጌልን ብርሃን ለዓለም ሁሉ እንዲያደርሱ ነበር። መጠሪያቸውን ኮንሶላታ ያሉበት ምክንያት እመቤታችን ቃል ስጋ እንዲሆን በፍጹም እሽታ መታዘዟ፣ ዓለም በክርስቶስ እንደተጽናና እነዚህም ሚስዮናውያን በዓለም ወንጌልን ይዘው በመሄድ የሰውን ዘር ሁሉ ያጽናናሉ። ስለዚህ ስማቸው ኮንሶላታ ተባለ። እንዲሁም እነዚህ ሚስዮናውያን በየደረሱበት በተለይ ለድሆች የተቸገሩትን በመርዳት ያዘኑትን በማጽናናት የታመሙትን በማከም ቅርብ የሆነው የሰውን ዘር ሁሉ ያጽናናሉ፣ ተስፋ ይሰጣሉ። ስለዚህ ስማቸው ኮንሶላታ ማርያም ሚስዮናውያን ተብለው ይጠራሉ። በሶስተኛ ደረጃ ይህ ሚስዮናዊ ማህበር የመነጨው በኮንሰላታ ማርያም ቤተ መቅደስ እና በእርሷ እርዳታ ስለሆነ ማህበሩ የእርሷ ስራ ነው፣ ስለዚህ መጠሪያው የእርሷ ስም ነው የሚል እሳቤ ነው። ብፁ ዮሴፍ አላማኑ ስለ መቤታችን አጽናኝቷ ማርያም የነበራቸው ፍቅር፣ አክብሮት እና መተማመን እንደ ምሳሌ መጥቀሱ ጠቃሚ ነው። ለ46 አመታት መቅደሷን ና የኮንሶላታ ሚስዮናውያን ማህበር ሲመሩ ለሚያጋጥማቸው ችግሮች ሁሉ በልጅነት ፍቅርና መንፈስ ወደ እርሷ ይቀርቡ ነበር። እናትና ልጅ ፊት ለፊት እንደሚነጋገሩ ያዋሯት ነበር። እንዲህ ይሉ ነበር፣ ስለ ምንም ነገር እንቅልፍ አጥቼ አላውቅም። ሁሉንም ነገር እርሷ ታደርገዋለች። በተለይ በአንደኛው የዓለም ጦርነት ወቅት ብዙ እናቶች ልጆቻቸው እንዲሁም ባሎቻቸው ወደ ጦርነት ሄደው ስለነበር በጣም ፈታኝ ወቅት ነበር። በዚህ ፈታኝ ወቅት ህዝቡን በአጽናኝቷ በማርያም ዙሪያ ሰብስበው በነፍስም በስጋም ያጽናኑ ነበር። ወደ ጦርነት የሄዱትን ተማሪዎቻቸው ዘወትር በመንፈስ ወደ መንበረ ታቦት በማቅረብ በመቤታችን ኮንሶላታ ጥበቃ ስር ያኖሯቸው ነበር። እግዚአብሔር አምላካችን እንዲህ ይላል፣ ህዝቤን አጽናኑ፣ ህዝቤን አጽናኑ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1። ይህ ጥቅስ የኮንሶላታ ሚስዮናውያን የተልኳቸው መሪ ቃል ነው። የኮንሶላታ ሚስዮናውያን እንደ አውሮፓውያን አቆጣጠር በ1916 እስከ 1942 በርካታ ሐዋርያዊ ስራዎችን አከናውነዋል። በተለይ በአዲስ አበባ፣ በወለጋ፣ በከፋ ኢሉ ባቡር እንዲሁም ከ1970 ጀምሮ እስከ ዛሬም ድረስ በአዲስ አበባና በመቂ ሀገረ ስብከት በርካታ ሐዋሪያዊ ተግባር እያከናወኑ ይገኛሉ። አዲስ አበባ የኮንሶላታ ቤተጸሎት የኮንሶላታ ሚሲዮናውያን ስራ ፍሬ ነው። ዓለማችን በኮሮና ቫይረስ ምክንያት በዘርፈ ብዙ ችግሮች ውስጥ በምትገኝበት በዚህ ወቅት በተለይም እምነታችን በሚፈተንበት ወቅት ባለንበት ሁኔታ የእመቤታችን ወር በሆነው በግንቦት ወር ከእርሷ ጋር በተለይም የመቁጠሪያ ጸሎት በማዘውተር በጸሎት ልንተጋ ይገባል። ያለንበትን ሀገራዊ ሁኔታ ይዘን በጸሎት ወደ እርሷ በመቅረብ የገጠመንን ማዕበል ማለፍ እንድንችል መሪ ኮከብ እንድትሆነን በግልም እንደ ቤተሰብም በጸሎት ከእርሷ ጋር እንድንሆን እንጋበዛለን። እንዲሁም በዚህ ፈታኝ ወቅት እርስ በርሳችን በመደጋገፍ አንዳችን ለሌላችን መጽናናት ምክንያት ልንሆን ይገባል። በዚህም አይነት እመቤታችንን መውደድ ብቻ ሳይሆን አርአያነቷንም እንከተላለን ማለት ነው። አጽናኝቷ ማርያም በፍጹም እሽቷ የአምላክ እናት በመሆን ዓለምን ከጨለማ ወደ ብርሃን እንዲመጣ በማድረግ የመጽናናት ምክንያት እንደሆነች ዛሬም ከገጠመን አስፈሪ ወረርሽኝ እንድንወጣ ከልጇ እንድታማልደን፣ መጽናናትን እንድታመጣልን እንማጸናለን። አሜን።